የሰዓቱ ዜናዎችን በመምራት እኔ አብዮት ጸጋዬ ከመላ የስቱዲዮና የስርጭት ሙያተኞች ጋር አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው መረጃችን አልፋለሁ። የኢትዮጵያ ፖሊስ ሰራዊት የኢትዮጵያን ብሔራዊ ጥቅም፣ ሰላምና አንድነት የማረጋገጥ አደራ የተጣለበት እንደተጣለበት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። 116ኛው የኢትዮጵያ ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሰብስቤ ባዩ እዚህ ስቱዲዮ ይገኛል። ከእሱ ጋር ቆይታ እናደርጋለን። ሰብስቤ እንደምን ዋልክ? እስቲ እንግዲህ ዛሬ ከሰዓታት በፊት 116ኛው የኢትዮጵያ ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር ተካሂዷል። ጠቅላይ ሚኒስትር አብይ አህመድም በስፍራው ተገኝተው መልእክት አስተላልፏል። በአጠቃላይ መርሃ ግብሩ በመርሃ ግብሩ ምን ፕሮግራሞች ነበሩ? በጠቅላይ ሚኒስትር አብይ አህመድስ የተላለፉ መልእክቶች ምንድን ናቸው? አመሰግናለሁ አብዮት። እንግዲህ አንተም ቀደም ብለህ እንደጠቀስከው የኢትዮጵያ ፖሊስ ቀን ያው የፖሊስ መሰረታን መነሻ በማድረግ ነው በየአመቱ የሚከበረው። በፖሊስ በኢትዮጵያ ውስጥ በዘመናዊ መልኩ እንግዲህ ከተመሰረተ 116 ዓመታትን አስቆጥሯል። በ1901 ነው እንግዲህ ሚያዝያ 29 ቀን በይፋ የኢትዮጵያ ፖሊስ የተመሰረተው የአራዳ ዘበኛ በሚል እንግዲህ የፖሊሳዊ አገልግሎትን ሲሰጥ ቆይቷል። ከዛ በኋላም በተለያዩ ስርዓቶች ውስጥ እንግዲህ አደረጃጀቱን እየቀያየረ እንደዚሁም ከጊዜ ወደ ጊዜም የሚጠቀማቸውን ቴክኖሎጂዎች፣ ትጥቆች እያሳደገ ዛሬ ላይደርሷል ማለት ነው። ያም ሆነ ይህ እንግዲህ በእስካሁን ባለው ሂደት ውስጥ በሚጠበቀው ደረጃ አላደገም ነበረ። በተለይም ዓለም ከደረሰበት የቴክኖሎጂ ደረጃ አንጻር ስናየው ከሀገራዊ ለውጡ በኋላ ግን በተለይም የጸጥታ ተቋማት በከፍተኛ ሪፎርም እንዳካሄዱ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የቅርብ ክትትል ሲመሩ መቆየታቸው ይታወሳል። ከዛ በኋላ እንግዲህ ከፍተኛ የሆነ ለውጥን ካመጡ ተቋማት መካከል የኢትዮጵያ ፖሊስ ተቋም አንዱ ነው። በቴክኖሎጂ አጠቃቀም በተለይም ዓለም ከደረሰበት ፖሊሳዊ የቴክኒክ የቴክኖሎጂ አቅም እንደዚሁም የጥበብና ሳይንስ ጋር በዛ ደረጃ እንግዲህ እንዲደርስ ተደርጓል ማለት ነው። ባለፉት ዓመታት በተሰራው የሪፎርም ስራ እንግዲህ ጠቅላይ ሚኒስትሩም ዛሬ በመቶ አስራ ስድስተኛው የፖሊስ ቀን ሲከበር ያነሱት ይህንን ነው። በተለይም የጸጥታና የደህንነት ተቋማት ላይ የተሰራው ሪፎርም አንዱ ማሳያው የፖሊስ ተቋም መሆኑን አልተዋል። በተለይም የኢትዮጵያ ፌዴራል ፖሊስ እጅግ ዘምኗል። ያ ግን የሚያኩራራ ወይም ደግሞ የሚያዘናጋ መሆን የለበትም ነው ያሉት እሳቸው ሁሌም ከዓለም ሁኔታ ጋር ተያይዞ ሁሌም ዝግጁ መሆን በትጥቅን እንደዚሁም ደግሞ ተቋምን ማዘመን እንደሚገባ ምልሳቸው በንግግራቸው ያነሱት። ስለዚህ የሀገርን ዳር ድንበር መጠበቅ፣ የሀገርን ሰላም ማስከበር፣ እንደዚሁም ከጎረቤት ሀገራት ጋር ህብረት በመፍጠርም እንዲሁም መልካም ግንኙነት በመፍጠር ጭምር ሰላምና ጸጥታን ማስከበር ይገባል ነው ያሉት። ከዛ ውጪ ደግሞ ለሚመጡ ጉዳዮች ምንጊዜም ዝግጁ መሆን እንደሚያስፈልግም ጭምር ነው እሳቸው ያነሱት። እንግዲህ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልም የፖሊስ ውስጥ እስካሁን በስፋት የተሰሩ የሪፎርም ስራዎችን ዘርዝረዋል። ለመጀመሪያ ጊዜ እንግዲህ በኢትዮጵያ ፖሊስ የኮስታል ጋርድ ወይም ደግሞ የባህር ጠረፍ ጠባቂ ጋርድ የውሃ አካላት ላይ ጠረፍ ጠባቂ ጋርድ እንዲሁም ተቋቁሟል ማለት ነው። በፖሊስ ኃይል ውስጥ እነዚህ እንግዲህ በተለይ ታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ ግድቡን ደህንነት ለመጠበቅና የሚያጋጥሙ ማንኛውም አይነት ተግዳሮቶችን ለመመከት ጭምር ይህ ኃይል እንደሚያግዝ ተናግረዋል። ያም ብቻ ሳይሆን የፖሊስ ኃይል እጅግ ዘመናዊ ቴክኖሎጂዎችን እንደታጠቀና በአሁኑ ወቅት ላይ ማንኛውንም የጸጥታ ስጋት መከላከል በሚችልበት ደረጃ ላይ የሀገርን ጸጥታ ዳር ድንበር መጠበቅ ስራዎች ላይ በስፋት በንቃ የተሳተፈን የሚገኘው እና ይህንንም ከሪፎርሙ በኋላ በተሰሩ ስራዎች በታጠቃቸው ትጥቆች ጭምር ያረጋገጠ መሆኑን አንሰንሰዋል ማለት ነው። እንግዲህ በመርሃ ግብሩ ላይ የተለያዩ ትርኢቶች ቀርበዋል። በተለይም ደግሞ የፖሊስን የቁመና የሚያሳዩ ወታደራዊ ሰልፎች፣ እንደዚሁም ደግሞ የፖሊስ የታጠቃቸውን ትጥቆች የሚያሳዩ የተሽከርካሪዎች የትጥቆች እንደዚሁም ደግሞ የፈረሰኞችም ጭምር ትርኢቶችም ቀርበዋል ማለት ነው። እጅግ ደማቅ የነበረ የፖሊስ ቀን ክብረ በዓል ነበረ በመስቀል አደባባይ የተካሄደው። እንግዲህ በምሽት በሚኖረን የዜና ወጀታታችን ደግሞ ሌሎች የተነሱ ዝርዝር ጉዳዮችን ጨምረን ለተመልካቾቻችን መናደር ሲሆን፣ አብዮት ሰብስቤ ስላደረስከ መረጃ እናመሰግናለን። መልካም ቀን እ አመሰግናለሁ። የተከበራችሁ ተመልካቾቻችን የምትከታተሉት ከኤኤምኤን አዲስ ቴሌቪዥን የሚተላለፈውን ዜናችንን ነው። ወደ ቀሪ መረጃዎቻችን እናልፋለን። የካዛንቼስ የኮሪደር ልማት ለነዋሪዎች ምቹ የመዝናኛ ስፍራነት ተመራጭ እየሆነ መምጣቱ ተገለጸ። የካዛንቼስ አካባቢ የኮሪደር ልማትና የመልሶ ማልማት ስራዎችን ሪፖርተራችን ራሄል አበበ ቃኝታ ተከታዩን ዘገባ አዘጋጅታለች። ከዚህ በፊት እንደሚታወቀው ለመዝናናት አይደለም ለመውጣት ለመግባት፣ ለአዋቂዎችም በጣም አዲስ አበባ በጣም የተጨናነቀ መንገዶቹ የሚያስፈሩ ጭንቅንቅ ያሉ ልጅ አይደለም አዋቂዎችን ወጥቶ ለማስገባት በጣም የምንቸገርበት ነገር ነበር። የረፍት ቀናችን የምናሳልፈው አብዛኛውን ጊዜ ቤት ቤት አካባቢ ላይ ከቤትም አንወጣም ነበር። ከዚህ በፊት አዲስ አበባ ውስጥ ልጆች የሚዝናኑበት ቦታ የለም ማለት ይቻላል እና አብዛኛው ከቤት እንዳትወጡ እንደዚህ ኳስ መጫወቻ ቦታም የለም ተዛዛንችስ የመልሶ ማልማት ኮሪደር ልማት ስራ እንግዲህ የከተማዋን ገጽታ የቀየረ ብቻ አይደለም፤ ከአስራ አምስት በላይ የሚልኩ የህዝብ መዝናኛ ፕላዛዎች እንዲሁም ደግሞ አረንጓዴ ስፍራዎችን የያዘ ነው። ይህ መሆኑ ደግሞ እንግዲህ በዚህ አካባቢ ያሉ የከተማው ነዋሪዎች በነፃነት የሚዝናኑበት ንድል እየፈጠረ ስለመሆኑ መገንዘብ ችለናል። ደሞዝ ካልወጣ እኔድሜ ነበሩ በየቦታዎቹ ያሉት የመዝናኛ ወጪዎች በጣም ውድ ናቸው። ከመግቢያ ጀምሮ እዛ ውስጥ የምትጠቀሚያቸው ወጪዎችም ከባድ ናቸው። እና አሁን በፍጹም በቃ በፍጹም በማይገናኝ መልኩ በነፃ ልጆቻችንን ከዛ ላይም ደግሞ በሚፈልጉት የመጫወቻ አይነት ፈልጉ ይጋልባሉ ይፈልጉ። እንደምታዩት እንደዚህ አሁን ደግሞ በተሻለ መልኩ ውጭ ያለን እስከሚመስለን ድረስ በአሸዋማ ቦታዎች ላይ መጫወት ጀምሯል። እና ይሄ ከወጪ አኳያ ማንኛውም ሰው ወጪ አለው ብሎ ሳይሳቀቅ በትራንስፖርት የታክሲ ብቻ ነው ወጥቶ ይመጣው እና ይሄ በጣም ሚመሰገረና ጥሩ ነው ከምንለው አንዱ ለውጥ ይሄ ነው። እዚህ ቦታ ላይ ለመጫወት በጣም ደስ ብሎናል። እንደ ካልሽን ሌላ ቦታ አሁን ለምሳሌ የከፈልሽ የምትገቢበት ቦታ በጣም ውድ ነው እና እኛ አንዳንድ ጊዜ ቤተሰቦች ብር ላይኖራቸው ይችላሉ። ስለዛ አሁን እዚህ ደግሞ ሳከፍ ነው የምትገቢው፣ መነጻም ነው የምትገቢው ስትጫወች ምነዛው በጣም ነው ደስ ይምለው። እንዲህ አይነቱ መከፈታችሁ ለትውልድ ትልቅ ትልቅ በረከት ትልቅ አሻራ ነው። ጥሩ አእምሮ ይዞ ጥሩ ዜጋ ሆኖ ያድጋሉ። ጥሩ አመለካከት ይኖራቸዋል። ለወደፊት ጥሩ ነገር ይመኛሉ። ታሪክን ባህልንና ዘመናዊነትን በአንድ ያስተሳሰረው የካዛንቺስ የመልሶ ማልማት ስራ እንግዲህ ትውልዱ ከመዝናናትን ባሻገር የሚማርበትን ዕድል እየፈጠረም ሆኗል። ነጻ ያደርጋል። ያቃሉ ያላዩትን ነገር ያያሉ። ባህላዊ ነገሩ ሸክላው ደስ ይላል። የእንትኑ አሰራር ደስ ይላል። የዛፎቹ እንደዚህ ማለት አሁን ቤት ውስጥ እንደው ከስንት አንድ እንጂ የለም እንደ ድሮ አለ። በየቤታችን እውነት ለመናገር እንደዚህ አይነት ሸክላዎች በቡና በጀበና ነው የምታየው እንጂ ድሮ በጠላ ምናምን የምታየው ነገር አሁን የለም። ስለዚህ ያዩታልም ደስ ይላቸዋል። እንደምታያቸው እየፈነጠሱ ነው የተሽኮነት እዛ ያለው መጫወቻ አሸዋ አዲስ ኤክስፒሪየንስ ነው። ብዙዎች ኤክስፔሪንስ ያደርጉታል። ሜዳ የለም አስፋልት ብቻ ነው ምናምን ነው፣ አዲስ ኤክስፔሪንስ ነው። አይ ቲንክ ራፋኤል ይባላል ስሙ ወዶታል። አይ ቲንክ በጣም ነው የሚያምረው። ተፈጥሮዊ የሆነ ነገር ነው የሚያስተምር፣ እየተዝናናል እንሰት ምናምን በጣም ጥሩ ነገር ነው። ይማራሉ፣ እየተዝናኑ በጣም ደስ ይላል። አሁን ከዚህ በፊት በቃ መዋያ እየጠፋ ያው አንዳንዶቻችን የምንውልበትን ቦታ ሁሉ እስከምናጣና መምረጥ እስከምንቸገር ነበረ አሁን ግን ወጣቱ የተለያዩ አማራጮች አሉት ቢፈልግ እንደዚህ አይነት ውጭ ላይ ያሉ መዝናኛዎች ላይ ቢፈልግ ቤት ውስጥ ባሉ መዝናኛዎች ላይ ቢፈልጉ ደግሞ በተለያዩ አማራጮች ሜዳዎች ተከፍተዋል ኳስ መጫወት ይቻላል ቅርጫ ኳስ መጫወት ይቻላል እና መሮጥ ይቻላል አሁን በብዙ ቦታዎች የተከፈቱ አማራጮች ትውልዱን ከመጠበቅ እና ካልባሌ ቦታዎች ከመዋል እንዲሁም ደግሞ ነገን ከማሰብ አኳያ አእምሮ በቃ ብሩህ ነገር እያሰበ እንዲውል ለቀጣይ ትውልድ መሰረት ጥሏል ብዬ አምናለሁ። ለወጣቱ የሚገርም በጣም ኳስ ሜዳ እኔ በጣም የብዙ ጊዜ ቁጭቴ ነበር ኳስ ሜዳ መኖር አለበት፣ በየሰፈሩ ሁሉም ሰው መጫወት አለበት ወጥቶ ምናምን እና ሩቅ ሩቅ ሩቅ እየሄድ ነበር የምንጫወተው እና አሁን እንደዚህ በየሰፈሩ ኳስ ሜዳዎች የሰት መጫወቻ መኖር በጣም አሪፍ ነው። ሰልጣኞች በቂና አስተማማኝ ክህሎት ይዘው እንዲወጡ ትኩረት ሰጥቶ እየሰራ መሆኑን የአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ አስታወቀ። ኮሌጁ አስር ያህል አዳዲስ የቴክኖሎጂ ፈጠራዎችን አምርቶ ለሀገር አቀፍ ውድድር ዝግጁ ማድረጉንም ገልጿል። ምትኩ ተሾመ በዚህ ዙሪያ ተጨማሪ አለው። የተግባረ እድ ፖሊቴክኒክ ኮሌጅ በአንጋፋነቱ የሚታወቅ የቴክኒክና ሙያ ስልጠና ተቋም ነው። የኮሌጁ ዋና ዲን አቶ ተስፋዬ አድማሱ በተለይም ቴክኖሎጂ ላይ ኮሌጁ በሚሰጣቸው ስልጠናዎች ተማሪዎች ሰላሳ በመቶ በንድፈ ሀሳብና ሰባ በመቶ በተግባር የማስተማር ስነ ዘዴ በቂና አስተማማኝ ክህሎት ይዘው እንዲወጡ ትኩረት ሰጥቶ እየሰራ መሆኑን አስረድተዋል። የምናሰለጥናቸው ዜጎች ብቁ ተወዳዳሪ በዲጂታል ስርአቱ እየበለጸጉ ሊሆኑ ስለሚገባቸው ከዚህ ጋር ተያይዞ ቴክኖሎጂ አንዱ እኚህን ሰልጣኝ ዜጎችን ከምናበቃበት እና ከሌላው ዓለም ጋር ልናወዳድር ከምንችልበት ዘመኑን የዋጅ አሰራር አንዱ ቴክኖሎጂ ነው ማለት ነው። ኮሌጁ በአሁኑ ወቅት ከአስር ያላነሱ ቴክኖሎጂዎችን የሰራ ሲሆን ከእነዚህም ውስጥ ሲኤንሲ ፕላዝማ ማሽን፣ የመንገድ ላይ ቆሻሻ ማጽጃ፣ ለሸማ ስራ የሚያገለግል የቱባ መጠቅለያ ዘመናዊ ማሽን፣ እንደዚሁም ሌሎች የቴክኖሎጂ ውጤቶች ተጠቃሾች ናቸው። እነዚህንም በሀገር አቀፍ የቴክኒክና ሙያ ሳምንት ኤግዚቢሽን ላይ ለውድድር ይዞ ለመቅረብ ዝግጅት ስለማጠናቀቁ ነው የኮሌጁ ዲን የሚናገሩት። ከአስር ቴክኖሎጂዎች ያላነሱ በሁለቱ የውድድር እርከኖች በፌዴራልና በከተማ ደረጃ ለሚካሄደው ዝግጅት ላይ ነው የሚገኘው፣ ማለት ነው። ስለዚህ ከነዚህ ቴክኖሎጂዎች የተወሰኑትን ያህል አሁን ላይ ተጠናቀው፣ አንደኛ ሲኤንሲ ፕላዝማ ከቲንግ ማሽን አለ። ሌላው ከተማው ከሚፈልገው እና ስማርት ሲቲን ከመገንባት ጋር ተያይዞ ስትሬት ቫኪዩም ክሊነር ወይም ደግሞ ከዳስት ሳከር ጋር ተያይዞ እሱም ተሰርቶ ተጠናቋል። በኮሌጁ ከተሰሩ ልዩ ልዩ ዘመናዊ ቴክኖሎጂዎች መካከል አንዱ የሆነው ሲኤንሲ ፕላዝማ ማሽን ምንድን ነው ስንል የጠየቅናቸው የተግባረ ዕድ ፖሊቴክኒክ ኮሌጅ የማኑፋክቸሪንግ ትምህርት ክፍል አሰልጣኝ መላኩ አብበ ተከታዩን ምላሽ ሰጥተውናል። ሲኤንሲ ፕላዝማ ማሽን ማለት ከ ስሙ መረዳት እንደምንችለው ሲኤንሲ ማለት ኮምፒውተር ኑሜሪካል ኮንትሮል ነው። ኮምፒውተርን በመጠቀም ኮምፒውተርና ቁጥርን በመጠቀም ኮንትሮል የምናደርገው ማሽን ነው። ይህ ፕላዝማ ማሽን የሚያገለግለው የተለያዩ የብረት አይነቶችን ማለትም ማይልድ ስቲል፣ ስቴንለስ ስቲል በምንፈልገው በምንፈልገው ዲዛይን ኮምፒውተራችን ላይ ሰርተን ከጨረስን በኋላ ወደዚህ ማሽን አምጥተን የፈለግንን ዲዛይን የሚቆራርጥልን ማሽናችን ነው። ሌላው ኮሌጁ ሰርቶ ያቀረበው ቴክኖሎጂ የመንገድ ጥርጊያም ሆነ ለኢንዱስትሪዎችና ለተቋማት የጽዳት ግልጋሎት የሚሰጥ ዘመናዊ መሳሪያ ነው። ስትሬት ቫኪም ክሊነር ብለን እንደምንጠረው ወይም ደግሞ የመንገድ ዳር ዳር ላይ ለጽዳት አገልግሎት የምንጠቀምበት ማሽን ነው። ከዛ በተጨማሪ ደግሞ ይሄ ወርክሾፖች ላይ የእንጨት ስራዎች ላይ ለጽዳት የምንጠቀምበት የማሽን አይነት ነው። አቧሮችን ያነሳል። ቅጠሎች ቅጠላጣ ይደረቁ ቅጠላጣ ሲውል እነሱ ያነሳል የሳጋ ሶራ የእንጨት ሳጋ ቶራዎችን ይሰበስባል፣ ወርክሾፖችን ያጸዳል፣ መንገድ ላይ ያለው ቁርጥራጭ ወረቀቶችን፣ ሶፍቶችን ሰብስቦ አንድ ላይ የሚያጠራቅም ሚልቲፋንክሽናል የሆነ ማሽን ነው። የቴክኒክና ሙያ ኮሌጆች ተኪ ምርቶችን ከማምረትና ቴክኖሎጂን ከመቅዳት ከማሳደግና ከማልማት ባሻገር የበርካታ ስራ ፈጣሪዎች መፍለቂያ በመሆናቸው ዜጎች ወደ ኮሌጁ ገብተው ክህሎት በመቅሰም ስራ ፈጣሪና የዘርፈ ብዙ ሙያ ባለቤት እንዲሆኑም ጥሪ ቀርበዋል። የተከበራችሁ ተመልካቾቻችን፣ ከኤሜና አዲስ ቴሌቪዥን ለምሳ ሰዓት የያዝናቸው ዜናዎች የሚነበሩ። መልካም ቀን